ለምንድን ነው ሰው ምን ይለኛል እያልን የምንጨነቀው? ይህንን ጥያቄ ራሴን ብዙ ጊዜ እጠይቀዋለሁ። ሰው ምን ይለኛል እያልን ማድረግ የምንፈልጋቸውን ነገሮች አለማድረግ፣ ሰው ምን ይለኛል እያልን ከአቅማችን በላይ መኖር፣ ሰው ምን ይለኛል እያልን መናገር የምንፈልጋቸውን ነገሮች አለመናገር፣ በአጠቃላይ ሰው ምን ይለኛል የሚለው ጉዳይ በህይወታችን ውስጥ ብዙ ቦታ ላይ ነው ያለው። በአኗኗራችን፣ በአለባበሳችን፣ በተማርነው ትምህርት፣ በኑሯችን ሊስቱ በጣም ብዙ ነው። ብዙ ሰዎችም በዚህ ጉዳይ ላይ ይጨነቃሉ። ምንም እንኳን ከተለያዩ ዜጎችና ባህሎችን ቢመጡ ይሄ ችግር ኢንተርናሽናሊ ነው። ዛሬ ግን ከእናንተ ጋር ሼር ማድረግ የፈለኩት የመጀመሪያው ይሄ ባህሪ ከየት እንደመጣ፣ ሁለተኛ ለምን ሰዎች በእኛ ላይ ስላላቸው አስተያየቶች እንጨነቃለን፣ ሶስተኛ ነገር ደግሞ እንዴት ነፃ መውጣት እንችላለን የሚለው ነው። ይሄ ችግር የጀመረው ከረጅም ጊዜ በፊት ነው። በድሮ ዘመን ሰዎች ህይወታቸውን የሚኖሩት የነበረው በጎሳና በቡድን ነበር። የጎሳው ቡድን ያንን ሰው ካልተቀበለው እንደ ምግብ ደህንነት፣ እንዲሁም ህይወቱንም ሊያጣ ይችል ነበር። ስለዚህ አእምሯችን በዛን ጊዜ የተገነባው በማህበረሰብ ውስጥ ተቀባይነት እንዲኖረን ነበር ትኩረቱን የሰጠው። ይሄ ፍላጎት ደግሞ ከትውልድ ወደ ትውልድ እንዲተላለፍ ሆነ። በኋላ በኋላ ላይ ማህበረሰቡ እያደገ ሲመጣ፣ በባህላዊ ስርዓቶች፣ በሃይማኖቶች፣ በማህበራዊ ህጎች የበለጠ አስፈላጊ እንዲሆን አድርገውታል። እነዚህም ህጎች ከዘመን ወደ ዘመን እንዲዘዋወሩ ሆኑ። ዛሬ ደግሞ በሶሻል ሚዲያ በላይክ፣ በኮመንት ስንት ፎሎወር እንዳለን ስለኛ ስላላቸው አስተያየቶች የበለጠ እንድንጨነቅ አድርገውታል። ለምንስ ሰዎች ስለኛ ስላላቸው አስተያየቶች እንጨነቃለን ለሚለው ደግሞ የመጀመሪያው ሰው አይቀበለኝም የሚል ፍራቻ። ሁላችንም ሰው እንዲቀበለን እንፈልጋለን። ሁለተኛ ዝቅተኛ በራስ እምነት እና ዋጋ አለመስጠት። ለራሳችን ቦታ ካልሰጠን ሌሎች ሰዎች እኛን እንዲገልጹ እናደርጋለን። ሶስተኛ ራሳችንን ሁሌ ከሌሎች ሰዎች ጋር ማነጻጸር። በተለይ ደግሞ አሁን በኦንላይን ላይ ሰዎች ራሳቸውን ምርት አድርጎ በሚያሳዩበት ቦታ ከመጠን በላይ ስለ ሰው ስንጨነቅ በህይወታችን ላይ የሚፈጥሩት ተጽዕኖና የሚያስከፍሉን ዋጋ፣ የመጀመሪያው ጭንቀት በራስ አለመተማመን፣ ሁለተኛው ከመጠን በላይ ማሰብ፣ ሶስተኛው ደስታችንን ይሰርቃል፣ አራተኛው ትክክለኛው ማንነታችንን እንዳናውቅ ያደርጋል። እንዴት ነፃ መውጣት እንችላለን የሚለው እነዚህን ቀላል እርምጃዎችን መከተል። አንድን ነገር ስናደርግ ሰው ሀሳባችንን እንዲቀበልና እንዲያጸድቅልን ብቻ ከሆነ ማስተዋል እና ቆም ብለን ራሳችንን መጠየቅ። ሁለተኛው እርምጃ በምንወስድበት ጊዜ እውነተኛውን የሆነውን ነገር ማድረግ። ሶስተኛ ነገር ራሳችንን ከሌሎች ሰዎች ጋር ማነፃፀር በተቻለን አቅም ማቆ አራተኛው ራሳችንን ሙሉ ለሙሉ ለመቀበል መሞከር፣ እኔ የበቂ ነኝ ብለን ራሳችንን ማሳመን። ምክንያቱም እንደኛ የሆነ ሰው በዚች ምድር ላይ የለም። እነዚህን ቀላል እርምጃዎችን በህይወታችን ውስጥ ልምድ ካደረግናቸው ሰላም የሆነ ኑሮ እኖራለን። በመጨረሻ ላይ ይህንን ማስታወስ፣ በድሮ ዘመን የሌሎች ሰዎች አስተያየት ለህይወታችን አስፈላጊ ነበር፣ ዛሬ ግን እውነተኛ ነፃነት ራስን መቀበልና በእውነተኛ ማንነታችን ስንኖር ነው።